ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ከቶፕንሽ ኔትወርክ ለተብ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹ፣ የአዲስ አበባ አካባቢ ጥበቃ ባለስልጣን ባወጣው አዲስ መመሪያ መሰረት በህንፃ ግንባታ ወቅት የአደጋ ጊዜ መውጫ አሳንሰር ና ሌሎች የግንባታ መስፈርቶችን በማያሟሉ ገንቢዎች ላይ የሚጣለው ከሶስት እስከ አምስት ሚሊዮን ብር ቅጣት አሁን ላይ ወደ ስልሳ ሚሊዮን ብር ከፍ መደረጉ ተገለጸ። በአፋር ክልል በሬክተር ስኬል አምስት ነጥብ አምስት የተለካ የመሬት መንቀጥቀጥ ተከሰተ። ኢትዮጵያና ሩሲያ በባህር ኃይል ላይ በትብብር ለመስራት የሚችሉባቸው ጉዳዮች ዙሪያ ተወያዩ። የዩኤስአይዲ ክፍያ መዘግየት በኢትዮጵያ የምግብ እርዳታ ስርጭት ላይ ከፍተኛ ቀውስ ማስከተሉን አንድ ጥናት አመለከተ። የነዳጅ ስርጭት እንዲፈጠር የሚሰጥ ደብዳቤ በአስቸኳይ ይቁም ሲል የማዕከላዊ ኢትዮጵያ ክልል ንግድና ገበያ ልማት ቢሮ አስታወቀ። የህወሓት አንጃ የፕሪቶሪያው ስምምነት እንዳይተገበር እንቅፋት ከመሆን እንዲቆጠቡ ትዴፓ አሳሰበ። የአዲስ አበባ አካባቢ ጥበቃ ባለስልጣን አዲስ ባወጣው መመሪያ መሰረት በህንፃ ግንባታ ወቅት የአደጋ ጊዜ መውጫ አሳንሰርና ሌሎች የግንባታ መስፈርቶችን በማያሟሉ ገንቢዎች ላይ ከሚጣለው ከ3 እስከ 5 ሚሊዮን ብር ቅጣት አሁን ወደ 60 ሚሊዮን ብር ከፍ መደረጉ ተገለጸ። የአዲስ አበባ ግንባታ ፍቃድና ቁጥጥር ባለስልጣን ምክትል ዋና ዳይሬክተር አቶ ገዛሀይን ድብሲሳ እንደገለጹት ይህ የገንዘብ ቅጣት እንዲሻሻል የተደረገው መመሪያዎችን የማያሟሉ አካላት ቁጥር ለመቀነስ እንዲሁም ህንፃዎች በዲዛይንም ሆነ በግንባታ ደረጃቸውን ጠብቀው እንዲሰሩ ለማድረግ ነው ብለዋል። በከተማዋ በ2016 ዓ.ም ም በተደረገው ዳሰሳ ከ52600 በላይ ህንፃዎች ይገኛሉ ያሉት ምክትል ዋና ዳይሬክተሩ በእነዚህ ህንፃዎች ላይ በየአራት ዓመቱ የሚደረግ ፍተሻ አሁን ወደ ሁለት ዓመት ዝቅ እንዲል መደረጉን ጨምረው ገልጸዋል። በዚህም አዲስ አሰራር መሰረት ምን ያህል ገንቢዎች ተጠያቂ ተደረጉ ሲሉ ለተነሱት ጥያቄዎች ቁጥራቸውን መረጃዎች ከመስጠት የተቆጠቡት አቶ ገዛይ ነገር ግን ከህንፃዎች አደጋ ጊዜ መውጫ ብረቶች መስፈርቶች ወይም ስታንዳርድ ጋር በተያያዘ የሚወሰነው የህንፃ ከፍታና የሚይዘው ክብደት ነው ሲሉ ተናግረዋል። ይህ መስፈርት የሚሰራው ለአገልግሎት ሰጪ ተቋም ከ12 ሜትር እና ለመኖሪያ ቤት ከ20 ሜትር በላይ የሆኑ ህንፃዎች ላይ መሆኑን አብራርተዋል። በአፋር ክልል በሬክተር ስኬል 5.5 የተለካ የመሬት መንቀጥቀጥ ተከሰተ። በአፋር ክልል በሬክተር 5.5 የተለካ የመሬት መንቀጥቀጥ እሁድ መጋቢት ሰባት ምሽት መከሰቱን የአሜሪካ የጂኦሎጂካል ሰርቬ መስሪያ ቤት ገልጿል። ንዝረቱ በአዲስ አበባ በተለያዩ አካባቢዎች የተሰማ ወርደ መሬት ከአዋሽ ከተማ በስተ ሰሜን 45 ኪሎ ሜትር ርቀት ላይ የተከሰተ መሆኑን ተቋሙ አሳውቋል። የመሬት መንቀጥቀጡ በኢትዮጵያ ከሁለት ሳምንት ገደማ በኋላ የተመዘገበ ሆኗል። እሁድ የካቲት 3 2017 ዓም እኩለ ሌሊት አቅራቢያ ከአዲግራት ከተማ 46 ኪሎ ሜትር በስተ ምስራቅ ርቀት በሚገኝ አካባቢ የተከሰተ ወርደ መሬት በሬክተር 5 ሎ ተመዝግቦ ነበር። በተመሳሳይ እሁድ ምሽት 3 ሰዓት 53 ደቂቃ ላይ የተከሰተው የመሬት መንቀጥቀጥ በአካባቢው በየካቲት መጀመሪያ ገደማ ከተከሰተው በመጠን ያነሰ ቢሆንም በርበርካታ የአዲስ አበባ አካባቢዎች ጠንከር ያለ ንዝረት ስሜትን አስከትሏል። ኢትዮጵያና ሩሲያ በባህር ኃይል ላይ በትብብር ለመስራት በሚችሉባቸው ጉዳዮች ዙሪያ ተወያዩ። የኢትዮጵያና የሩሲያ ባህር ኃይሎች በትብብር መስራት በሚችሉባቸው ጉዳዮች ዙሪያ መወያየታቸውን መከላከያ ሰራዊት አስታውቋል። የሩሲያ የባህር ኃይል ምክትል አዛዥ አድሚራል ቪላዲሞር የተመራው ልኡካን ቡድን የኢትዮጵያ የባህር ኃይል የሚገነባቸውን የባህር ኃይል ተቋማት ጠቅላላ መምሪያውና በቢሾፍቱ የሚገኘው ማሰልጠኛ ማዕከል ጎብኝቷል። ከጉብኝቱ በኋላም በቀጣይ የኢትዮጵያ ባህር ኃይል ጋር በሚኖሩ ትብብሮች ዙሪያ ምክክር መደረጉም ተመላክቷል። የኢትዮጵያ ባህር ኃይል ምክትል አዛዥ ለኦፕሬሽናል ኮማንዶር ጀማል ቱፊሳ ትብብሩ በስልጠናና አቅም ግንባታ ዙሪያ ያተኮረ መሆኑን ጠቅሰዋል። በቀጣይም አብሮ በመስራት ተቋማችን የጀመረውን የባህር ኃይል ግንባታ ለማጠናከር በዓለም አቀፍ ውሃ ላይ የኃይላችንን የሀገራችንን ጥቅም ለማስከበር ዝግጁነታችንን የበለጠ ለማጠናከር መክረናል ብለዋል። ኮሞዶር ጀማል ቱፊሳን የራሽያ ባህር ኃይል ምክትል አዛዥ አድሚራል ቪላድሞር በጋራ በባህር ኃይል በሚያጠናክሩበትና ለቀጠናው ትብብር ሁኔታ ለማመቻቸት የሚያስችላቸውን ስምምነት ተፈራርመዋል። የዩኤስ የክፍያ መዘግየት በኢትዮጵያ የምግብ እርዳታ ስርጭት ላይ ከፍተኛ ቀውስ ማስከተሉን አንድ ጥናት አመለከተ። የተወሰኑ የሰብአዊ እርዳታ ተግባራት ከእገዳ ነጻ ቢሆኑም ቢኖርባቸውም የዩኤስአይዲ ክፍያ እስከ ፌብሩዋሪ 2025 መጨረሻ ድረስ አልተፈጸመም ተብሏል። ይህ ሁኔታ በኢትዮጵያ ለሚገኙ በርካታ የሰብአዊ ድርጅት የገንዘብ እጥረት በመፍጠር የዩኤስ የገንዘብ ድጋፍ የሚደረጉ ፕሮግራሞች እንዲቆሙ አስገደዳቸውን አካብስ የተሰኘው ተቋም ይዞት የወጣው መረጃ ያሳይቷል። የድንገተኛ የምግብ እርዳታ ከእገዳ ነጻ ቢሆንም የጋራ የድንገተኛ አሰራር ፕሮግራም ክፍያዎችን ማካሄድ ባለመቻሉ ስርጭቱን አቁሟል። በዚህ ምክንያት ምግብ በመጋዘኖች ውስጥ ተከማችቶ ሊሰራጭ አለመቻሉን በጥናቱ ተመላክቷል። በጂኦፒ የምግብ ስርጭት በሚካሄድባቸው ወረዳዎች ሁለት ሚሊየን ሰዎች በካቲት ወር የምግብ እርዳታ አላገኙም። ያለ ምግብ ፕሮግራም የምግብ ስርጭቱን ቀጥሏል። ነገር ግን የሚሰጠው ጥቅል መጠን በ2024 ከነበረው 80 በመቶ ወደ 65 በመቶ ቀንሷል። ሪፖርቱ እንደጠቆመው ይህ የዩኤስ የክፍያ መዘግየት በሚሊዮን የሚቆጠሩ ኢትዮጵያውያን ለከፍተኛ የምግብ እጥረት አደጋ አጋልጧልን ብለዋል። የነዳጅ ትስስር እንዲፈጠር የሚሰጥ ደብዳቤ በአስቸኳይ ይቁም ሲል የማዕከላዊ ኢትዮጵያ ክልል የንግድና ገበያ ልማት ቢሮ አሳወቀ። የማዕከላዊ ኢትዮጵያ ክልል የንግድና ገበያ ልማት ቢሮ በክልሉ ባሉ የንግድ መዋቅሮች በአንዳንድ መስሪያ ቤቶች በህገወጥ መንገድ ከማደያዎች የነዳጅ ትስስር እንዲፈጠር የሚሰጥ ደብዳቤ በአስቸኳይ እንዲቆም አሳስቧል። ቢሮው በተወሰኑ የመንግስት መዋቅሮች ለመንግስት መስሪያ ቤትና ለመስኖ አገልግሎት በሚል ያልተገባ ምክንያት ቤንዚል በኮንትሮባንድ እየተሸጠ ነው ሲል ገልጿል። ይህንንም ተከትሎ ቢሮ በክልሉ ያሉ ማንኛውም የንግድ አመራር ይሁን ሌሎች አመራሮች ከዛሬ ጀምሮ ትስስር ከተፈጠረላቸው ነጋዴዎች ውጪ በደብዳቤ ማደያዎችን ማዘዝ የማይችል መሆኑን ገልጸዋል። ይህንን አድርጎ የተገኘ ማንኛውም አካል ለሕገ ወጥነት ተባባሪ በመሆኑ ለሕግ እንዲቀርብም ተወስኗል። ቢሮው ከፈቀደው ትስስር ውጪ በተጻፈው ደብዳቤ ብቻ ቤንዚል ሲቀዳ ወይም ሲያሰራጭ የተገኘ ማንኛውም ባለማደያ ማዲያውም በማሸግ በአዋጁና በመመሪያው መሰረት ተገቢውን እርምጃ እንዲወሰድበት ቢሮ ማስጠንቀቂያ ሰጥቷል። የህወሓት አንጃ የፕሪቶሪያው ስምምነት እንዳይተገበር እንቅፋት ከመሆን እንዲቆጠብ ትዴፓ አሳሰበ። የህወሓት አንደኛው አንጃ የፕሪቶሪያው ሰላም ስምምነት እንዳይተገበር እንቅፋት ከመሆን እንዲቆጠብ የትግራይ ዴሞክራሲያዊ ፓርቲ ትዴፓ አሳስቧል። ፓርቲው የትግራይ ክልል ወቅታዊ ሁኔታ አስመልክቶ በሰጠው መግለጫ የፓርቲው ሊቀመንበር ዶክተር አረጋዊ በርሄ በአንደኛው የህወሓት አንጃ የሚከናወነው ድርጊት በህዝባችን ላይ ጫና እያሳደረ መሆኑ ተናግረዋል። የፕሪቶሪያ ሰላም ስምምነት የህዝብ ፍላጎትን ያስከበረና ችግሮችን በሰላማዊ መንገድ መፍትሔ እንዲያገኙ በር የከፈተ ታሪካዊ ስምምነት መሆኑን በመግለጫው ላይ አንስተዋል። ይሁን እንጂ ቡድኑ በስልጣን ዘመኑ ያካበተውን ሀብት አጣለው ከሚል ፍራቻ የፕሪቶሪያውን የሰላም ስምምነት በተሟላ መልኩ እንዳይተገበር እንቅፋት እየፈጠረ እንደሚገኝ ገልጸዋል። የህወሓት አንጃ ከዚህ አካሄዱ ሊቆጠብ ይገባል ሲሉ የፓርቲው ሊቀመንበር ዶክተር አረጋይ በርሄ ያሳስበዋል። የክልሉን ወቅታዊ ሁኔታ ተከትሎ በተለያየ መንገድ በትግራይ ህዝብ ላይ ጫና የሚያሳድሩ አካላት ከድርጊታቸው እንዲቆጠቡ አሳስበዋል። የህዝቡ ፍላጎት ሰላምና ልማት መሆኑን ገልጸው የፌዴራል መንግስት የፕሪቶሪያውን ስምምነት ሙሉ ለሙሉ ለመተግበር እያከናወናቸው ያሉትን ተግባራት አጠናክሮ እንዲጠይቅ ጠይቀዋል። በተጨማሪም ስምምነቱ የሚመለከታቸው የዓለም አቀፍ ተቋማትና በክልል የሚንቀሳቀሱ የፖለቲካና የሲቪል ማህበረሰብ ድርጅቶች ገንቢ ሚና መጫወት እንዳለባቸውም አሳስበዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።